ከጀግኖቹም ጀግና በላይ ተወልዶበት ድፍረት ጀግንነቱ መላ ቢያሳጣቸው፣ ዘር መቁጠር ጀመሩ ከበላይ ነው ብለው፣ ዘር መቁጠር ጀመሩ ጎጃሜ ነው ብለው። አይተነሰስም ጠላ በጀበና አይተነሰስም ጠላ በጀበና የጎበዞች አገር እንዴት ነው ቢቸና? አባይዋ ሞልቶ ሲመስል እንቆቆ፣ አባይዋ ሞልቶ ሲመስል እንቆቆ፣ ጋሬጣው ጎጃም የገባው ባጭር ታጥቆ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት አላችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ቡቡዬ ለመልስ ምቱ ነው መጀመሪያ ላይ የተዘፈነለት የኛ ቡቡ መልስ ምት እንደዚህ ነው። ፉክክር አይደለም። እንዴት ናችሁ ግን ደና ናችሁ አለው። ይህን ቻናል ሰብስክራይብ ያደርጋችሁ አስራ ስምንት ሺ አስገብታችታል። ሀያ ሺ ለመግባት ጥረት ላይ ነው ያለ ነው። ቤተሰቦች እናመሰግናለን። ዛሬ እንግዲህ ቡቡ ይሄ አባ እሷ ትሁን እሱ ይሁን አላውቅም። ያው በወንድ ነው የሚያምረው። እንግዲህ እሱ ነው የሚሰጠው ብለን ነው የምናስበው። ለሁለተኛ ጊዜ ቡታ ጅራ የተወለዱበት ቦታ አንድ አበባ ሌላ ደግሞ አዲስ አበባ ሁለተኛ ጊዜ አበባ፣ ስንት ብር ነበር? አስር ሺ ብር ነው ያለው። በዛን ሰዓት የነበረ አስር ሺ ብር፣ ቅቤ ተቀብታ ይቅርታ ያላት በአበባ ነበረ፣ አስታወስኩኝ። ዛሬ ደግሞ ቀይ አበባ በስማም ሲያምር፣ እና ውጭ ላይ ነው የሰጣት። እኔ ደግሞ ቀንበርበር አርጌ እንደዚህ በቆንጆ በቆንጆ በቃ ያው እኔ እንደሰራሁት ቁጠሩት በቃ እንዴ ማሰቤ ራሱ በቂ አይደል እንዴ? እንደዚህ ዲኮር አድርጎ እነሱን መጥራት ነው በቃ እንደዛ እኮ ማለት ነው። አበባውን ለመስጠት እንደዚህ ዲኮር አድርጎ መስጠት ማለት ነው። በቃ ሰው ለቡብዬ ነው ይሄ ዲኮር የሰራሁት፣ ምክንያቱም ሰጪው እሱ ስለሆነ፣ ማለት ቡብዬ ስላችሁ ሃይሚ ማለችበት፣ ግን እሱ እንደዚህ አዘጋጅቶ ሃይሚን ጠራት ለማለት ያክል ነው። ቤተሰብ አያምርም? በጣም ነው የሚያምረው። አበባው በጣም ያምራል። ሀሚ፣ ዛሬ ጸጉርሽ አሪፍ ሆኗል። ትናንትና የሰካራም ስታይል ነበርሽ። ዛሬ ደግሞ ማለት ነው የንግስቶችን መልስ የንግስቶችን ስታይል መስለሻል። ዛሬ ማለት ነው፣ ትናንት የስካራ ስታይል ነበር። ኮፍያው ምናምን ሄዶባት ነበር። የስካሩ ድምጽ የስካሩ ድምጽ። ዛሬ ምን ይሆን ምን ይሆን ሰፕራይዙ? ቤተሰብ፣ ሰፕራይዙ ምንድን ነው? እስኪ ጣቷን በደንብ ልዩ ቀረብ አድርጌ ጣቷ ላይ ምን አለ? ጣቷን ይው ጣቷን ይው ይላል ኮመንት ስር ማለት ነው። እኔ ግን ምንም አላየው። ጣቷ ላይ ምን አለ? ምንም የለም። እኔ ምንም አይታየኝም ጣቷ ላይ guys ኮመንት ስር ግን ጣቷ ላይ ጣቷ ላይ ይላል ግራዋ ላይ ማለት ነው አለ እንዴ እኔ አልታየኝም ብቻ ቤተሰብ እኔ እንጃ ሲሉ ሰምቼ ነው ኮመንት ስር ማለት ነው ኖረም አልኖረም አይመለከተንም እኛ በጣም ያምራል ዝግጅቱ እኔ ደግሞ በዚህ መልኩ አቀናበርኩት ውድና የተከበራችሁ የጨረቃ ፋሚሊዎች ምንድነው ስጦታው እስኪ መልካም ምኞታችሁን እየገለጻችሁ በኮመንት ስር ማታ 12 ተኩል እስከሚደርስ ድረስ በቡቡዬ ቻናል እስኪመጡ ድረስ የኛ የጨረቃ ፋሚሊዎችንም ሀሳብ እየተቀበላችሁ ይህን ወደዳችሁት ቅንብሩ እንዴት ነው? አሪፍ ነው፣ የአስኬዳን ያስኬድም። በኮመንት ስር ደስታችሁ እንድትገልጹልኝ በዚህ አጋጣሚ ጠይቃችኋለሁ። በተለይ በጣም ያምራ ዛሬ ይሄ አቋቋሟም፣ ሀይሚ ወድጀላሳለሁ። የብሩክም እስታይል አቀማመጡ ወደኋላ ፍንግል እንዳትል ብዬ ይሄንን አዘጋጀውልህ። እንዲህ እህትነት ለመቼ ነው ታዲያ እንደዚህ ካልሆን ካልተደጋግፍን አይደል፣ እንዲ ቤተሰብ እንዲ ወደ ኋላ ውድቅ እንዳይል ብዬ ይኸው ይሄን አዘጋጀውለት። ቢያንስ አሁን ውድቅ ካለ እዚህ መሬት ላይ ነው የሚያርፈው፣ እዚህ ፍራሽ ላይ ነው የሚያርፈው። ብሩኬ ማለት ነው አቀማመጡ እዚህ ጋ ሀይሚንም ይዛት ከወደቅ ካለቀ። ትናንትና ከዛ ስካር እንደዛ ስትከላከል ቆይተክ ዛሬ ጭራሽን አበባ ሲዘህ እንዴ ረሽም ነው። ለዛ ነው ያዘጋጀሁት ቤተሰብ። ከዛ በኋላ ደግሞ ጁስም አለ፣ አሲርም አለ የፈለጉት ዛሬ ቸኮሌት አለ፣ ቤተሰብ ቸኮሌት አለ እንዴ ቡቡረስታልኮ ቸኮሌት ዛሬ እስኪ እንጠብቃለን። ለማንኛውም ከአበባ ጋር ቸኮሌት ይሰጣል ወይም ደግሞ አበባ ውስጥም የሆነ የሆነ ነገር ይደረጋል። ሶ ዛሬ ምን ይሆናል? እኔ ጋር ግን ቸኮሌትም አለ፣ ጁስም አለ፣ አሲርም አለ፣ ሁሉም አለ ነው ያዘጋጀሁት ማለት ነው። ይሄን ይመስላል ዝግጅቴ ማለት ነው። ለጨረቃ ፋሚሊ ውድ ቤተሰቦች እና የትናንትናውን ስካር የትናንትናውን ሻወራ አይታችሁ ዛሬ ህን ስታዩት፣ ቡቡ ግን አሞታል። ፊቱን እንደጣለው ነው ያለው ፊቱ ማለት ነው። እሱ ጉንፋን ሲይዘው ረበስ በጥበጥ ነው የሚለው ሁሉ ነገሩ ማለት ነው። ፊቱ ያብጣል እና ዛሬ ፊቱን እንዳበጥ ነው በእርግጠኝነት። እንደውም ካሜራው አሳምሮታል ማለት ነው፣ ውድ ቤተሰቦች። ሌላ እንግዲህ ጠዋት ላይ የአንገቱን ሐብል ቢያረግ ባያረግ እኔ እኮ አይደለሁም ያልኩት፣ ጋይስ ማያድርግ ባይዘወይ ወርቅ ሁሌ አይደረግም። ወርቅ ሁሌ አይደረግም። አንድ አልፎ አልፎ አንዳንድ ጊዜ ነው የሚደረገው። እና ለማንኛውም እኔ አይደለሁም አስተላልፊልኝ በእናትሽ በእናት ብለው ስላሉኝ የራሳቸው ፋሚሊ ስለሆኑ ምን ችግር አለው? አስተላለፍኩላቸው። እና የማጨናነቅ ማጨናነቅ አይደለም። በነገራችን ላይ ሀይሜ አላረገችም ለምትሉ ደግሞ ቀረባ አርጋችሁ ይዩት። ሀይሜ ያርጋለች። የምሬ ነው። እንትኑ ጊዜ እንኳን ራሷ አላወለቀችም የቬሎ የለበሰች ቀን ራሱ አለ ሀይሚ አስራለች። ሲጀመር ቃል ቃል ነው፣ አይወጣም። ለምን ይወጣል? ስለዚህ አድርገው መልሶ ወርቁ ይቀመጥ። ወርቁም የሀይሚ ስጦታ እናውቃለን። ግን ወርቅ ብዙ ጊዜ አይደረግም። አንዳንድ ጊዜ ያርገው። ለሱም ጥሩ ነው፣ ለደህንነቱ፣ ለደህንነቱ ጥሩ ነው። ውድ ቤተሰቦች፣ የጨረቃን ፋሚሊ በዚህ መልኩ ማታ እንግዲህ የምንጠብቃቸው ይሆናል። ፏፍሽ ብለው ነው ዛሬ የመጡት፣ ሚስጥሩ አልገባኝም። ሀይሚዬ ደግሞ የጉራጌ ጭፈራ፣ ዋው በቃ ደስ ብሎኛል። ግን ሀይሚም ሀሰንም አብረው ስላሉ ማለት ነው በቃ መቅራት የሌለባቸው ሰዎች ስለሄዱ በጣም ደስ ብሎኛል። በነገራችን ላይ ማለት ነው ግን የማርክ አናዶኛል። ያው ተከርኖ ይብሰል ነው፣ ምንም አረግ አይቻል። ጭራሽ ይለየዋል ብዬ አላሰብኩም ነበር፣ ማራኪ ማለት ነው። ያው ሰዎች በሆነ በሆነ ምክንያት በፕሮግራም ላይ ላይገኙ ይችላሉ። ግን ሰርግና ሞት አንድ ላይ ይባላል። የዛ ጊዜ መሄድ ነበረበት ማራኪ አልሄደም ችግርን። እስከምንነግረን ድረስ አነፋታ አማራኪ፣ ንገረን ለምን ተብሩኪ የተለይተ ቀረክ እ ቀረ ቸኮሌቷን አፍቃው ሊሆን ይችላል። ዱባይ ሄደ፣ ከዛ ተመለሰ ጊዜ ስለሌለው ይሆናል ብዬ ነው ያሰብኩት እንጂ በፍጹም መቅረት የለብም እና ሀሰን፣ ሙቤ፣ ማሂ፣ ሄኖክ፣ ቤኪ፣ ቤኪማ ቤተሰብ ነው። እንኳን ሄዳችሁ ደስ ብሎኛል። በጣም ከመላችሁ በላይ ማለት ነው። ውድ ቤተሰቦች ስለ ጨረቃ ፋሚሊ የነበረን ቆይታ ይሄን ይመስላል። እዚህ ጋ እንግዲህ ሄሉዬ አሟታል ማለት ነው። ሄሉዬ እግዚአብሔር ይማርሽ። ሁሌ ትታመማለች ች ልጅ ግን ፈጣሪ ይማርሽ። ሰው ለምን ታመማ አይባልም። በእርግጥ ግን ሁሉ ጊዜ ነው የሚያማት እና ዛሬ ቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስ ይፈወስሽ የኔ ውድ ነገር የኔ ንግስት፣ ፈጣሪ ጨርሶ ይማርሽ። ሁሉ ጊዜ ትታመማለች ሄሉዬ እንግዲህ ጠዋት ላይ ትናንትና የሆነ ቤት አይቻታል የሆኑ አበሻ ቀሚስ የሚለብሱ ልጆች እነሱ ጋር ከፍታለች ለነሱ እያበረታታች ነበር አስር ሺ ገብተውልሻል አስር ሺ ይግቡ እያለች ነበር እና ፈጣሪ ጨርሶ ይማርሽ ነው የምለው አሁን ሀኪም ቤት ሄደው ይመስለኛል ከእንትና ጋራ ከቢኒ ጋራ ቢኒያችን እንግዲህ በደንብ አድርጋ ልጃችንን አስታምልን ለምን እንደታመመች በደንብ ጠይቃት በደንብ ሁል ጊዜ ትታመማለች ሄሉ እንግዲህ ይመስለኛል ጭንቀት ነው መሰለኝ። እናንተ እንደዚህ አይነት ነገር ይሄ እንደዚህ ከዚህ በፊት ሶፋያ ስትል ሰምታችሁ ከሆነ ማለት ነው፣ እንደዚህ ምንድን ነው አሁን ወይ ሙቀት ወይ የሆነ በጣም ስትጨናነቁ፣ ወይ በጣም ስልክ ስታዩ እንደዚህ አይነት ነገር የሚነሳ ህመም አለ። አንዳንዴ ከውስጣችሁ ከመጨናነቃችሁ የተነሳ እና አዛው ትረሽ ለአንድ ወር ጸበል ብትገቢ የተሻለ ነው ብዬ አስባለሁ በእኔ በኩል ማለት ነው። ከሚዲያውም ጣፋ ብለሽ ከቅድስት ድንግል ማርያም ጋር ከቅዱስ ጊዮርጊስ ጋር ተነጋገሪ አውሪ። እነሱ ችግርሽን ይፈቱልሻል። ሁልጊዜ ሆስፒታል ስትሄድ ስለማያት ነው። ውድ ቤተሰቦች እንደዛ ብላችሁ ብትመክሯት የተሻለ ነው ብዬ አስባለሁ። ሄሉዬ ፈጣሪ ጠብቅሽ። ሰው አይታመምም አይባልም፣ ይታመማል። ግን ደግሞ ሄሉዬ በጣም ተደጋገመባት። እውነት ለመናገር ህመሟ አይታወቅ፣ በሽታዋ አይታወቅ እና እንደሚመስለኝ ጭንቀት ነው። ሁልጊዜ ጊዜ ህክምና ስትል መሰማት በቀደም ቢኒያም አሟት ነው የጠፋችው ምናምን ብሎ ነበረ። ያው እንግዲህ አትመም አይባልም ግን ደግሞ ማረን ነው የሚባለው። እና ዛሬ ቅዱስ ጊዮርጊስ ነው። ፈጣሪ ጨርሶ ይማርሽ የኔ ውድ ነገር የእኛ ንግስት። ያው ምንም ሰው ስለሌለ አታሳዝነኛለች እውነት ለመናገር ማለት ነው። ምንም ቢሆንም ቤተሰብን የሚያክል ነገር ምንም ብትሆኑ ምን ማለት ነው እና በጣም ከባድ ነው ቤተሰብ አቶ እንደዚህ መታመሙ ምኑ ብዙ ሁሉ ነገር እና አይዞሽ፣ እግዚአብሔር ካለ በቂ ነው። ከጎንሽ ያሉትን ሰዎች ደግሞ መልካም ሰው ያድርግልሽ። ቢንያም እንግዲህ መልካም ሰው ትሆናለህ ብለን ተስፋ እናደርጋለን። ከእግዚአብሔር በታች አለሃት ከጎኑ ብለን አምነን ተቀብለንሃል። እኛ የዩቲዩብ ቻናል ቤተሰቦቿ የሄሉ ሌሎችም እንደዚሁ በደስታ ተቀብለውሃል። ፈጣሪ ደግሞ ይጨመርበት የእናንተን ቆይታ የእናንተን መልካምነት የእናንተን አብሮ መዝለቅ ፈጣሪ ጨመርበት። ሄልይም ከነበርሽበት ጭንቀት ቅዱስ ጊዮርጊስ ጭንቀትሽን ይፍታልሽ። እውነት ሁሌ ጸሎቴ ነው፣ የምሬ ነው። እውነት ታሳዝነኛለች፣ እውነት ለመናገር ማለት ነው። ሰው ብዙ ያወራል፣ ግን እሷ ያለችበትን ማንም ሰው አያውቅም፣ ማንም እና ብቻ መሆን በጣም ከባድ ነው። እኛ እንኳን ስደት እንኳን ሆነን ለረጅም ጊዜ ሳንደውል አሉ በህይወት ኖረውልን እንኳን እናገኛቸዋለን የሚለውን ተስፋ ስናስብ የሆነ የምንጽናናው ነገር አለ። ለረጅም ዓመት ስደት ሆነን ማለት ነው እና እናንተ ደግሞ ምንም በቤተሰብ ባህዶ ስትሆኑ ስሜቱ በጣም ከባድ ነው እና ያ ነገር ይመስለኛል የሚያስጨንቃት። በዙሪያው እነዛ ነገሮች ደግሞ ከባድ ናቸው። ቶሎ ስሜቱ አይወጣም፣ ቶሎ ቶሎ ሊረሳ አይችልም። እና በብዙ ነገር ልትጠመጅ ትችላለች፣ ጭንቅላትሽን ምናምን ያኔ ጭንቀት ነው ስትል ስለሰማ ሆነው ሶፊያ ሶፊያም እንደዚህ አይነት ነገር ነበረብኝ። በኋላ ከቅርብ ጊዜ በኋላ ነው የተዋት እሷም ማለት ነው። ሙሉ በሙሉ አልተዋትም። እሷም የሆነ ሰዓት ላይ ያማታል፣ የሆነ ሰዓት ላይ ይተዋታል። እና ከጭንቀት ነው ብቻ እንደዚህ አይነት ነገር የሚመጣው እና ራስሽን ጠብቂ። ብንያም ደግሞ ከጎኗ ስለሆንክ ደስ ብሎናል፣ በጣም ከምላችሁ በላይ ማለት ነው እና ጤና ጤናን የመሰለ ነገር የለም። እውነት ገንዘብ ሁሉ ነገር ተሰርቶ የሚገኝ ነገር ነው፣ ግን በጤና በቃ ምንም ድርድር የማያስፈልገው ነው። ጤናችሁን ካጣችሁ፣ ውይ ለአንድ ቀን እንኳን ራስ ምታት እንኳን እንዴት ሲያመን ዚህ በተለይ ስደት ሀገር ሀገር እንደውም ከሆናችሁ እንደውም ትንሽ ይሻላል። አሁን ቢያንስ ሕክምና ሄደች ያው በእርግጥ አዳኝም ሁሉም ነገር አድራጊ ፈጣሪ ነው፣ ግን ቢሆንም ደግሞ ቢያንስ እንኳን ህመማችሁን የምታስታመሙበት ጊዜ እንኳን የሌለበት ቤት አለ። ሀረብ ሀገር ስንሆን ማለት ነው። እኔ አሁን ከምንም በላይ ይሄ ጤነኝነት ጸጋይ ብቻ ነው። ይሄ ደስ የሚለኝ ማለት ነው። እኔ ካለ ነገሬ ማለት ነው። እና እግዚአብሔር ይመስገን ስለ ሁሉም ነገር ፈጣሪ ጨርሶ የማረሽ፣ ፈጣሪ ጨርሶ የማረሽ። ሄሉዬ ቢንዬም በርታ። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ስላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ስለ ብርኬና ስለ ሀይሚ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ፣ እንዲሁም ሄሉዬን ፈጣሪ ጨርሶ ይማርሽ ብላችሁ ኮመንት ስራ አስቀምጡ። ውድና የተከበራችሁ የምወዳችሁ ቤተሰቦች አመሰግናለሁ። ቆይታ ይሄን ይመስላል። ማታ በቡቦና በሀይሚ ቪዲዮ ተመልሰን እንገናኝ። የሚያዝናና የሚያስቅ የሚያስደስት ቪዲዮ ይሆናል ብለን ተስፋ እናደርጋለን ማለት ነው።